አርሰናል፣ ቼልሲ፣ ማንቸስተር ሲቲ እና ሊቨርፑል አርጀንቲናውን ተጫዋች የግላቸው ለማድረግ ተፋጧል። ሪያል ማድሪድ ሶስት ተጫዋቾችን ሊያስፈርማቸው አቅዷል። የተከበራችሁ ውድ 433 ስፖርት በኢትዮጵያ ቤተሰቦች ጥቅምት 9 2018 ዓ.ም ዕለተ እሁድ ማለዳ የወጡ ስፖርታዊ ዜናዎችና ዛሬ የሚደረጉ እንዲሁም ትላንት የተደረጉ ጨዋታዎች ውጤት የምናነሳ ይሆናል። ዜናዎችን ወደ እናንተ በማድረስ አብራችሁ ቆይታ ማድረግ እኔ ማርታ ተረዳነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ የአክብሮት ግብዣችንን እናቀርባለን። ማንቸስተር ሲቲ፣ ቼልሲ ሊቨርፑልና አርሰናል የ18 ዓመቱ አርጀንቲናዊ የሪቨር ፕሌቱን የክንፍ መስመር ተጫዋች ኢያን ሱቢያብርን ለማስፈረም ፍላጎት አሳይተዋል። ተጫዋቹ በሚቀጥለው ዓመት ወደ ፕሪምየር ሊግ ያቀናል ተብሎ ይጠበቃል። ቼልሲ የ23 ዓመቱን እንግሊዛዊ አማካኝ ሞርጋን ሮጀርሰን ካስቶን ቪላ ለማስፈረም ግንባር ቀደም ክለብ ሆነዋል። ሪያል ማድሪድ የክርስታን ፓላሱን ማርክ ጉሄ፣ የባየር ሙኒኩን የመሃል ተከላካይ ዳውቱ ፓሜካኖ፣ የሊቨርፑሉ ኢብራሂማ ኮናቴን በሚቀጥለው ዓመት በነፃ የዝውር መስኮት ለማስፈረም ተስፋ አድርጓል ሲል ቶክ ስፖርት አስነብቧል። ብራዚላዊ የፊት መስመር ተጫዋች ኢንድሪክ በሪያል ማድሪድ ቤት የጨዋታ ጊዜ በማጣቱ ምክንያት ወደ ፈረንሳዩ ክለብ ማርሴይ የመዛወር ፍላጎት አለው ሲል ሌኪፕ አስነብበዋል። ትናንት ወደ ተደረጉ የአውሮፓ ታላላቅ ሊጎች ጨዋታዎች ውጤት ስናመራ በእንግሊዝ ፕሪምየር ሊግ ስምንተኛ ሳምንት ጨዋታ ላይ ቼልሲ ሶስት ለዜሮ ኖቲንግሃምን በርድኔ ሁለት ለዜሮ ሊድስ ማንቸስተር ሲቲ ሁለት ለዜሮ ኤቨርተን፣ ሰንደርላንድ ሁለት ለዜሮ ወልቭስ፣ አርሰናል አንድ ለዜሮ ፎልሃም፣ ብራይተን ሁለት ለአንድ ኒውካስትልን ሲያሸንፉ፣ ክሪስታል ፓላስ ከበርንማውስ ሶስታቻ ተለያይቷል። በስፔን ላ ሊጋ ዘጠነኛ ሳምንት ላይ ሁለት አንድ ባርሴሎና ጂሮናን ማሸነፍ ችላለች። በጣሊያን ሴሪያ ኢንተር ሚላን በሮማ አንድ ለዜሮ ተሸንፋለች። በጀርመን ቡንደስሊጋ ተጠባቂ ጨዋታ ላይ ባየርሙኒክ እና ዶርትመንድ ባደረጉ ጨዋታ ሁለት ለአንድ በሆነ ውጤት በባየርሙኒክ አሸናፊነት መጠናቀቅ ችለዋል። በፈረንሳይ ሊጋ አንድ ላይ ማርሴይ ስድስት ለሁለት ከሌሃቬር ድልን ተጎናጽፏል። በጨዋታው ላይ ሜሴን ግሪኑድ አራት ጎሎችን ማስቆጠር ችለዋል። በሳውዲ አሬቢያ ሊጋ አልነስር ከአልፋታህን አምስት ለአንድ በሆነ ሰፊ ውጤት አሸንፏል። ፖርቹጋላዊ ተጫዋች ጆዋ ፊሊክስ በጨዋታው ሃትሪክ ሰርቷል። ሮናልዶም በጨዋታው ላይ ግሩም ጎልን አስቆጥሯል። ትናንት የተደረጉ ጨዋታዎቹ ውጤት እነዚህን ይመስላሉ። ዛሬ የሚደረጉ የአውሮፓ ታላላቅ ሊጎች ጨዋታዎች፣ በእንግሊዝ ፕሪምየር ሊግ ቶተንሃን ከአስቶን ቪላ ጨዋታቸውን ከቀኑ አስር ሰዓት ላይ ሲያከናውኑ ምሽት 12 ተኩል ላይ ደግሞ ተጠባቂ ጨዋታ አለ። ሊቨርፑል ከማንችስተር ዩናይትድ የሚገናኙ ይሆናል። በስፔን ላ ሊጋ 9 ሰዓት ላይ አልቼ ከአትሌቲኮ ቢልባኦ፣ 12 ከሩብ ላይ ሴልታ ቪጎ ከሪያል ሶሴዳድ ሲገናኙ አንድ ተኩል ላይ ሌቫንቴ ከራዮ ቫልካኖ አራት ሰዓት ላይ ጌታፌ ከሪያል ማድሪድ ጨዋታቸውን የሚያደርጉ ይሆናል ማለት ነው። በጣሊያን ሴሪያ ከቀኑ ሰባት ተኩል ላይ ኮሞ ከጁቬንቱስ የሚገናኙ ሲሆን አስር ሰዓት ላይ ከአግላሪ ከቦሎኛ፣ ጄናኦ ከፓርማ ጨዋታቸውን ያደርጋሉ። አስራ ሁለት ሰዓት ላይ አትላንታ ከላዚዮ፣ ሶስት ከአርባ አምስት ላይ ኤሲ ሚላን ከፊዮረንቲና የሚገናኙ ይሆናል። በጀርመን ቡንደስሊጋ 10 ተኩል ላይ ፍራይበርግ ከፍራንክፈርት 12 ተኩል ላይ ሴንት ፓውሊ ከሆፈን ሆፈንሃይም ጨዋታቸውን የሚያደርጉ ይሆናል። በፈረንሳይ ሊግ አንድ ላይ ሌንስ ከፓሪስ ጨዋታቸውን ከቀኑ 10 ሰዓት ላይ ሲያከናውኑ፣ ምሽት 12 ከሩብ ላይ ደግሞ ሎሬንት ከብረስት፣ ሬንት ከአግዢር፣ ቶልስ ከሜትስ የሚገናኙ ይሆናል ሶስት ከአርባ አምስት ላይ ናንትስ ከሊል የሚገጥም ይሆናል ማለት ነው። ዛሬ የሚደረጉ የአውሮፓ ታላላቅ ሊጎች ጨዋታዎች እነዚህን ይመስላሉ። የተከበራችሁ ውድ አራት ሶስት ሶስት ስፖርት በኢትዮጵያ አድማጭ ተከታታዮቻችን ለዛሬ እሁድ ማለዳ የያዝናቸው ስፖርታዊ ዜናዎችን እነዚህን ይመስሉ ነበር። 12 ተኩል ላይ ሊቨርፑል ከማንቸስተር ዩናይትድ የሚያደርጉት ጨዋታ በዚህ ዩቲዩብ ቻናላችን ቀጥታ ስርጭት የምናስተናልፍ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ስፖርታዊ መረጃዎችን ማግኘት ትችላላችሁ ማለት ነው። ዜናዎችን ወደ እናንተ በማድረስ አብራችሁ ቆይታ ያደረኩት እኔ ማርታ ተረዳ ከወዲህ ወሰናበታለሁ ከቀሪው 433 ስፖርት በኢትዮጵያ ፕሮግራም ጋር ቸር